ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል የዛሬው ቀን ልዩ ነው ከሚባለው በላይ ልዩ ነው ወ አብርሽና ሩታ እውነት እዚህ ደረጃ ለዚሽ ቀን በመብቃታቸው በጣም ነው ደስ ያለኝ ከሚባለው በላይ ማለት ነው ከሚባለው በላይ እኔ ግን ከነሱ አንድ ነገር ተምሬያለሁ ውዶቼ ስኬታማ መሆን ከፈለጋችሁ ማንም ሰው የፈለገውን ያክል ምንም ይበላችሁ አትስሙ በቃ መስማት የለባችሁም የሆነ ነገር የሆነ ቦታ እስከምትደርሱ ድረስ ዝም ብለሉ በቃ ዝም በሉ ደርሳችሁ አሳዩ በተ ተግባር አብርሽ አሁን ይሰደባል። ብዙ ነገር ይባላል። የሰው ገንዘብ በላህ ይባላል። በእህቶች የአረብ ሀገር ልጆች አጭበርበርክ ብር በልታል ተብሎ ከዚህ በፊት ተወቅሶ ነበረ። ያ ሁሉ ሳያግደው ያ ሁሉ ስም ማጥፋት ሳያግደው ለዚሽ ቀን በተለይ ደግሞ ሩታና አብርሽ ተጣሉ፣ ቤተሰብ በቤተሰብ መሀል ገባ፣ ቤተሰብ በእነሱ መሀል ገባ። ብዙ ብዙ ብዙ ነገር ነው የተባለው። ያ ሁሉ ነገር ሳያግዳቸው አንድ ቀን እንኳን መልስ ሳይሰጥ ጆሮ ሳይሰጥ፣ እኛ ትንሽዬ እንኳን አንድ ኮመንት ተሰደብን ብለን መልስ እንሰጣለን። አብርሽ አንድ መልስ ሳይሰጥ ቦታ ጆሮ ሳይሰጥ ለዚህ ቀን በመድረሱ እኔ በጣም ነው በጣም ነው የኮረሮባቸው። ከጂግና የሚለው ቃል ራሱ ለእነሱ ያንሳቸዋል፣ ይሄ ቃሉ ያንሳቸዋል። እግዚአብሔር ይመስገን ከሚባለው በላይ እንደው የሰው ደስታ የሚያስደስታቸው ደስታቸውን ግለጡላቸው፣ ደስታቸውን ግለጡላቸው። እኔ እኔ አላቀብ ቃላት ነው ያጠረ። እኔ ደስተኛ ደስታ ላይ ሲሆን የሆነ አፌ ራሱ እያያዛል ቃሉ ሁላ ነው የሚጠፋብኝ ብቻ እግዚአብሔር ይመስገን። እኔ ከእናንተ ብዙ ነገር ተምሬያለሁ። እውነት የሆነ አሌለም ለማንንም ሰው ጆሮ መስጠት እንደሌለብን እና የሆነ በቃ ስኬታችንን ግብ ለማድረስ ደፋ ቀና ማለት እንዳለብን እና ስኬታችን ግብ ለማድረስ ብቻ በቃ መሮጥ እንዳለብን፣ ማንንም መስማት እንደሌለብን። ማንም የፈለገውን ያክል ያውራ አውርቶ ይቀራል። በቃ ሌለ ጠንካራ መሆን እንዳለብን ነው እኔ የተማርኩትኝ። እሩታየም በዛው ልክ ቤተሰብ ክብር የላትም ስትባል ምን ያልተባለችው ነገር የለም። በስተ መጨረሻ ከቤተሰቦች ዋጋ ታርቃ ሁሉ ነገር ሰላም ወርዶ ሽምግልና ተልኮ ስንት ነገር አለፈ። ለዚህ ቀን በመቅረታችሁ በጣም ደስ ብሎኛል። እግዚአብሔር ይመስገን ስለ ሁሉም ነገር እውነት እግዚአብሔር ነው ይሄንን ያደረገው። በሰውማ ቢሆን እንደዚህ ቀን አደርሱም ነበረ። ከሚባለው በላይ ነው ደስ ያለኝ። የምር የምር የምላችሁ እግዚአብሔርን ደስታ ብቻ ሳይሆን የሆነ ነገር ከእነሱ ተምሬአለሁኝ። የሆነ ነገር ተሰብሮ መቅረት እንደሌለ መነሳት እንዳለ አላቀመን እንጃ። እውነት በጣም በጣም ከሚባለው በላይ ነው ደስ ያለኝ። እናንተ ለእኔ ከእናንተ እኔ ብዙ ነገር ተምሬአለሁኝ። ብዙ ነገር ብዙ